ለመቀለሽ ሰራችንም ነው ለማጥናናት ነው ወደዚህ የመጣ ነው። ስለዚህ ከፍያለው ደሴ ጀግናችን ነው፣ አርማችን ነው፣ ሁሉ ነገራችን ነው። አርበኛ ከፍያለው ደሴ እንግዲህ ሁላችንም እንደምናውቀው አማራ ሆኖ ነው ተፈጠረው፣ አማራ ሆኖ አደገ፣ አማራ ሆኖ ተሰው። ስለዚህ ከልጅነቱ ጀምሮ እንግዲህ እስካሁን ድረስ አጠቃላይ ለዚህ ለተገፋ ለአማራ ልጅ ማንኛውንም ዋጋ ነው የከፈለ። በጅንታም ጦርነት ቢሆን አሁንም አሁን ያለው ስርዓት በመዋጋት ትልቅ ታሪክ የሰራ ጀግና ነው መለከታችን። ስለዚህ ይህ ጀግና ዝም ብሎ አንድ ግለሰብ አይደለም። አጠቃላይ የአማራ ልጅ በውስጥም በውጭም ያለ አማራ የሆነ ሁሉ የሱ ቤተሰብ ነው። አማራ የሆነ ሁሉ የሱ አባት፣ እናት ወንድመት ነው። ስለዚህ ከፍያለው ደሴ የሁሉኛ አማራ ልጅ ነው። ከፍያለው ደሴ ጀግና ነው። ታግሏል፣ አታግሏል። የማይቀርም ህይወት ማንኛውም ማገም ከፍሏል። ስለዚህ ከፍያለው ደሴ የጀመረውን አላማ እኛ ደግሞ እዚህ ያለን ሰዎች ለግብ የማድረስ ኃላፊነት አለብን። ስለዚህ ድሮ ታሪክ የሰሩ ሰዎች ሁሉ የምናነሳቸው እና ተጨብጭ እነ በላይ ዘለቀ እነ ምንሊክ የምንለው ታሪክ ስለሰሩ ነው። እነሱ በህይወት ባይኖርም ስራቸው ሁል ጊዜ ነው መቼውንም አለ። ከፍያለው ደሴ ዛሬ በአካል እኛ ጋር ባይኖርም ስራው ግን መቼውንም ይኖራል። ስለዚህ እዚህ ያለን ሰዎች የሱን አላማ የእሱ ራዕይ እግብ የማድረስ ኃላፊነት ግደታም አለብን ማለብን በእርግጠኝነት እንደምናሳካው። ስለዚህ ከፍያለው ደሴ አንድ ግለሰብ አይደለም። በርካታ ከፍያለዎችን አፍፈን ይሄ ሺዎች ከፍያለዎች አሉ። ስለዚህ ዛሬ ከፍያለውን ብናጣው ብዙ ከፍያለዎች ስላሉ፣ እነዚያ ከፍያለዎች ደግሞ የእሱን አላማና ትግል ደግሞ እናስቀጥለዋለን። እዚህ ካለን ሰዎች ነገ ነገ ወዲያ ዋጋ ምን ከፈ ሰዎችም አለን። ስለዚህ ይሄንን ጀግናችንን አላማውን ፍላጎትን ዳር የማድረስ ኃላፊነት የሁላችንም ግዴታ ነው። ትልቅ ኃላፊነት አለብን። የምንመራው ሰራዊት በእኛ ልክ ነገሮችን ተገንዝበው አውቆ የእሱን ራዕይ እንዲያስፈጽም እግብ እንድናደርስ ነው። አበራሪ ላስተላለፍ የምፈልገው ይህንንም እናሳካዋለን። ስለዚህ አንድነታችንን አጠናክረን አጠቃላይ በህዝባችን ላይ የደረሰውን ግፍ፣ መከራ፣ ስቃይ ሁሉ ማስወገድ አለብን። ስለዚህ ለዚህ ጀግናችን ዛሬ እቦታ ላይ ሆነን እነዚህ ቃልም ስንገባ ዝም ብለን በቀላል የምናየው ነገርም አይደለም። ትልቅ አገራም ትልቅ ኃላፊነትም አለብን። ለዚህ ሁላችንም ዝግጁ መሆን አለብን። በተረፈ አመሰግናለሁ። አመሰግናለሁ አባታችን ፈረድ እንደው ክፍለ ሀገር የጀግናውን መቃብር ለማየት ከዚህ ድረስ ስራ ይጥናስራ አስከትሎ መጥቶ አባታችን፣ የጀግናችን የትግል መከታችን ሜጀር ጄኔራል ከፍያለው ደሴን መቃብር ለማየት በዚህ ልክ ስለተገኘ እጅጉን እናመሰግናለን። ጀግናም ጀግና ያወድሰዋል ጀግና ጀግና ያከብረዋል፣ ይሉ ዘንድ በዚህ ልክ ለመገኘት አባታችን እጅግን እናመሰግናለን ለማለት ነው። ሌላውም የሜጀር ጄኔራል ከፍያለው ደሴ ታሪክ እኔ አደለም የሚዘረዝረው፣ አገር ነው። ከፍያለው ደሴ አባታችን እንደተናገረው ግለሰብ አይደለም፣ አገር ነው። አማራ ነው። አማራ የሱን ታሪክ ናገር፣ አገር ናገር። በእኔ አንድ በት ብቻ የሚገለጽ አደለም። የሜጀር ጄኔራል ከፍያለው ደሴን እዚህ የምታየው የእሱን አላማ ለማስቀጠል የእኔ ግዴታ ብቻ ሳይሆን እዚህ የመጡትም አባቶቻችን ተናግረውታል ሁሉን ነገር እኔም ዘርዝሬ ዘርዝሬ ነገር የለኝም በአላማችን ፀንተን አማራነትን ይዘን ወደፊት እንጓዝ ነው የምለው